ሰላም የኑር ላይፍ ቻናል ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? ባላችሁበት ሰላም ብዝት ይበልልኝ። እኔ ጋር ሁሉ ሰላም ነው። ስራ ተሰርቷል ተሰርቷል። ያው ከስራ መልስ ዛሬ ሾፒንግ እየወጣው ነው፣ እና አላችኋለሁ፣ የሆነ እቃ ያስፈልገኛል። ያን እቃ ልገዛ እየሄድኩ ነው። እቃውን አብረን ምና ይሆናል። እና ያው እንዳይረሳ፣ እንደተለመደው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። የስራ ሰውነን እና ያው የምንፈልገው ነቃ አግኝተናል። የቺፕስ መጥበሻ ወይ ደግሞ የአሳቡሳ መጥበሻ እና እዚህ ጋር ዋጋው እንደምታዩት በጣም ነው 25 ብር ከ95 ሳንቲም በጣም አሪፍ እቃ ነው። እስቲ ለማንኛውም ያው ገዝተነው ደግሞ ሰርተንበት አብረን እናያለን። አላቅም አላቅም የኢትዮጵያ ያለ እርግጠኝነት አስር ሺህ ምናምን ይመስለኛል። እስቲ ለማንኛውም ኮመንት አድርጉልን ዋጋው ስንት እንደሆነ እና 3 ሌትር ዜት ይይዛል። ያው አሪፍ እቃ ናት ከዚህም በፊት አይቼዋለሁ። እኔም ዛሬ ላሳምቡሳ ሊገዛው ነው። ለማንኛውም ዋጋውን ኢትዮጵያ ላይ የምታውቁ ካላችሁ ዋጋውን ኮመንት አድርጉ እና ያው ያለው ነገር አብረን እናያለን። ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። የስራ ሲሆነ እንደዛውም ደግሞ አዲስ ገቢ ለሆናችሁ ለጀርመን እንደዛውም ለዩሮፕ በትንሹ አሪፍ አሪፍ ምላቸው ድሮ ላይ የመጠቀማቸው አሁን ላይ እየጠቀምኩኝ የምገኘውን ማርኬቲንጎች ላስታውቃችሁ ፈልጋለሁ። ዋጋቸው በጣም አሪፍ እቃቸውም ኳሊቲ የሆነ አንደኛ ላይ ፔኒ በጣም አሪፍ ነው። ሁለተኛ ላይ ኔቶ ዋጋውም በጣም አሪፍ ነው ሶስተኛ ላይ አልዲ አልዲ ማለት በጣም የተለያየ እቃዎችን ታገኛላችሁ ሙሉ ለሙሉ ሁሉ ማርኬት ታገኛላችሁ ግን አልዲ ላይ ሁሉ ነገር የተሟላ አሪፍ ዋጋውም የተመጣጠነ ነው አራተኛ ላይ ሊድል ሊድል እ ምናጥጨ ያስብላል አሁንም ሾፒንግ እያረኩ ያለውት ከሊድል ነው ሊድል ለኔ በጣም አሪፍ ነው ምርጫዬ ነው ብዙ ጊዜ እናንተም ምርጫችሁ ይሁን አብሶ ደግሞ ቅዳሜና ሰኞ ዋጋቸው በጣም የተመጣጠነ ነው አንደኛ ላይ ሰላጣና ፍራፍሬ ሰኞ ፍረሽ ታገኛላችሁ ሰኞና ቅዳሜ ላይ ብዙ ጊዜ ፍራፍሬና ሰላጣ እንደዛውም ለኤክስፓየር ዴት የቀረቡ የተለያዩ ፕሮዳክት እቃዎች ዋጋቸው ይቀንሳል። እና ቤስት ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱ። አምስተኛ ላይ አክሽን አክሽን ማለት የቺፕስ መጥበሻ ወይ ደግሞ ያሳምቦሳ መጥበሻ ገብቼ እየገዛውበት ነው። አክሽን እጄ ምናጥቼ ሁሉ በእጄ ሁሉ በደጄ ያስብላል። ቤታችሁን ለማዋብ እንደዛው የተለያዩ ፕሮዳክት እቃዎች ብቻ እዛ ገብታችሁ የምታጡት ነገር ምንም የለም። ዋጋውም ኪሳችሁን አይጎዳም። እና ምርጫችሁ ይሁን። የምር ነው ምላችሁ። እና ያው ከጊዜ በኋላ የተለያዩ ማርኬቲንጎች ስገባ ያው የተለያየ ቪዲዮ ከዋጋቸው ጋር አነጻጽሬ በትንሹ ላቀርብላችሁ እሞክራለሁ። እንደዛውም የባለፈው የአሳምቡሳይን አሰራር በጣም ወዳችሁታል፣ በጣም አመሰግናለሁ። እንደዛውም እንዳይረሳ ቤተሰብ ቢስት ለምትሉት ጓደኛችሁ እንደዛውም ለቤተሰባችሁ ሼር እያደረጋችሁ አበረታቱኝ። እንደዛውም ፕሮዳክት እቃዎቻችንን ለማዘዝ አንደኛ ላይ ኑር ሞሪንጋ በ2025 የተመረጠ ኢሮፕ ታገኛላችሁ። ጥራቱን እየጠበቀ እንደዛውም ሞሪንጋ ኦይል፣ ካስተር ኦይል ብላክ ሴድ ኦይል የሲዳማ ቡና የተቆላና እንደዛው ጥሬ ቡና ታገኛላችሁ። በማንኛውም ሰዓት ኦርደር ካረጋችሁ ከአምስት ቀን እስከ አስር ቀን በቤቶ ይመጣል። ከናንተ የሚጠበቀው እዚህ ጋር በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ኦርደር ማድረግ ብቻ ነው። አውስትራሊያ፣ አሜሪካ፣ ካናዳ፣ ዩኬ፣ አረብ ሀገር እንልካለን። እንደዛሁም ኢትዮጵያ ክፍለ ሀገር ላይ ታገኛላችሁ። በማንኛውም ቦታ ላይ አሁን ላይ ብቻ አይደለውም ከአንድ ሁለት ጓደኞቼ ጋር በጣም ሰፋሪ እየሰራው ነው። ከዚህም የተሻለ ደግሞ ሰርቼ ለህብረተሰቤ አቅርባሉ ብዬ ተስፋ ያደርጋለሁ። ቤስት ምላችሁ ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንደዛውም ከሾፒንግ በኋላ ያው የኔ መሰለ ኢፍጣር ፕሮግራም እኔና ጓደኛዬ አዘጋጅተናል። በድካም መንፈስ የተሰራ ነው። አንደኛ ላይ ስራ ነበረኝ። አስር ሰዓት ስራ ቦታ ቆይቼ ከዛም በኋላ ሾፒንግ ወጥቼ ከሾፒንግ በኋላ የተሰራ ኢፍጣር ፕሮግራማችን ይሄን ይመስላል። ቤስት ፋሚሊ ሁላችሁም ባላችሁበት ሼር እያደረጋችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ። ከተቻላችሁ ሙሉ ቪዲዮውን ብታዩ ለኔ ይጠቅመኛል። እንደዛውም አዲስ ነገር አዲስ ነገር ላልሰማ አስ አሰማ አሰማ አሪፍ ነገር በፍራንክፈርት አፕሪ አምስትና ስድስት ግራንድ ሀበሻ ቢዝነስ ኤቨንት ይቀርባል። በዛ ፕሮግራም ላይ የተለያዩ ፕሮግራሞች አሉ። ትልቁ ነገር ፕሮግራሙ የሚያካትተው አንደኛ ቢዝነስ ፕላናችንን የምንወያይበት፣ ሰፖርት የምንደራግበት፣ እንደዛውም የስራ ፕላናችንን የምንወያይበት ይሆናል። እንደዛውም ፋሽን ሾው ለምትወዱ ፋሽን ሾውን ፕሮግራም አፕሪ አምስት ይቀርብላቸዋል። ከናንተ የሚጠበቀው መጣችሁ ፕሮግራሙን መካፈል ብቻ ነው። መግቢያ ምንም አይነት ክፍያ የለውም። አድራሻ ለምትፈልጉ እዚ እዚህ ጋር በምንስቀምጥላችሁ ስልክ ቁጥር እየደወላችሁ መጠየቅ ትችላላችሁ። እንደዛውም ደግሞ ፕሮዳክት እቃዎች አሉን በዛውም የቢዝነስ ፕላን አሳብ አለን ብላችሁ በምን መልክ ብሰራ ውጤታ ማሆን አለው በምን መልክ ብሰራ ስኬታ ማሆን አለው የሚለውን ምንወያይበት ፕሮግራም ይሆናል። እንደዛውም የተለያየ ፕሮዳክት እቃዎች አሉኝ። እንደዛው ማስታወቅ ፈልጋለሁ። ደግሞ ለምትሉም በውስጥ ኮንታክት አድርጉን ሊንክ እንልክላችኋለን፣ ትመዘገባላችሁ። እንደዛው ምርቶቻችሁን በረንባርጋችሁን የምታስተዋወቁበት ሰፖርት እንዳደረግበት ፕሮግራም ይሆናል። ቤስት ምላችሁ ፋሚሊዎቼ፣ እንደዛው ቤስት ጓደኞቼ በጣም አመሰግናለሁ ከልብ። ጊዜያችሁን ሰጣችሁኝ፣ ሰፖርት ስለምታደርጉኝ ጊዜያችሁን ሰጣችሁኝ፣ ቪዲዮውን ስለምትከታተሉ ከልብ አመሰግናለሁ። ባላችሁበት ሰላም ወብዚት ይበርልኝ። በሚቀጥለው ፕሮግራም እስከምንገናኝ የሳምንት የሰላም የፍቅር የደስታ ይሆንላችሁ እያልኩኝ ቻው ቻው።